እና እንደዛ እንዳይሆን ከልብ መፈለግ ነው ዋናው። ነው ዋናው ለቅዱስ ቁርባን ሰውን ዝግጁ ብቁ የሚያደርገው ወርዝ የሚያደርገው መለመን፣ መጸለይ እና መፈለግ ነው ጌታችን መድኃኒታችን ኢየሱስ ክርስቶስን በእውነት ሐኪም ያስፈልገኛል ባለመድኃኒት ያስፈልገኛል። ጌታ በወንጌል ምን ብሏል? በሽተኞችን ላድን እንጂ ጤነኞችን ላድን አልመጣሁም ብሏል ጻድቃንን ልጠራ አልመጣሁም አጣንን ወደ ንስሓ ልጠራ ነው የመጣው ብሏል። ምን ማለት ነው? አሁን ባለመድኃኒቱ የማያስፈልገው ጤነኛ ኑሮ ነው። ጌታ በወንጌል አይኔ የመጣሁት ጤነኞችን ለማዳን አይደለም፣ በሽተኞችን ነው። ጻድቃንን ልጠራ አይደለም የመጣሁት አጣንን ነው ሲል በሽተኛ ያልሆነ ሰው ኑሮ ነው ኃጢአተኛ ያልሆነስ የክርስቶስ የማያስፈልገው ሰው ኑሮ ነው ወይ ብለን ብንጠይቅ፣ አይደለም። ግን እንደዚያ የማያምኑ ሰዎች አሉ።